ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በዝውውር መድረጃና በሌሎች አጫጭር ጉዳዮች እንዲሁም ፕሮፋይል ነክ በሆኑ ዳሰሰዎች ሰዎቹ ወደ እናንተ እየደረሰ ነው። አሁን አጫጭር የእግር ኳስ የዝውውር ዜናዎችን ወደ እናንተ ልናደርስ መተናል። አብሩነታቸው የለየን በቅድሚያ አርሰናል የፕሪምየር ሊጉ ክለብ አርሰናል ራሱን ከቤንጃሚን ሸሽኮ ዘውር ውጭ ሊያደርግ መሆኑ ተሰምቷል። የሁለት ዓመቱ ስሎቬኒያዊ አጥቂ ያለው የደመወዝ መጠን ፍላጎት በጣም ከፍተኛ በመሆኑ ላይ ብዥጉ ተጫዋቹን የማዘዋወር እንቅስቃሴያቸውን ሊያቆሙ ይችላሉ ተብሏል። እንደ አማራጭ የተያዘው የሰባት ዓመቱ ስዊዲናዊ አጥቂ ቪክቶሪዮ ኮሬሽ ወደ አርሰናል የመዘዋወር እድላለሁ ሲል ሚረር ዘግበዋል። ማንቸስተር ዩናይትድ ቀይ ሰይጣኖቹ በክረምት የዝውውር መስኮት የአጥቂ ተጫዋቾችን ወደ ቡናቸው ለማምጣት እየሰሩ መሆናቸው ታውቋል። በቅርቡ በወጡ ሪፖርቶች የ25 ዓመቱን ወጣት ጣሊያናዊ የፊዮረንቲና አጥቂ ሞይሴ ኪንን ወደ ኦልትራፎርድ ለማምጣት ስራ መጀመራቸው ተዘግቧል። ተጫዋቹ 44.5 ሚሊዮን ፓውንድ የውል ማፍረሻ ሂሳብ እንደተለጠፈበት ለጋዜጣ ዴሎ ስፖርት ተዘግቧል። ባየር ሙኒክ የጀርመኑ ኃያል ክለብ በቼልሲ የዝውውር ኢላማ ውስጥ ገብቶ የነበረውን ጄሚ ጊቲንሰንን ለመጫረት ሽሚያ ውስጥ ገብቷል። ለ20 አመቱ የመስመር አጥቂ ሙኒክ ለዝውውሩ የተጠየቀውን እስከ 50 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑን ኪከሪን ጀርመን አስነብቧል። ጁቬንቱስን እናገኛለን። የጣሊያን ተወካዩ ጁቬንቱስ ከማንቸስተር ዩናይትድ ጄደን ሳንቾን ለማዘዋወር ያላቸው ሂደት የሚወሰነው በፖርቶ ኮንሴሳኦ ዘውር ላይ ይሆናል ተብሏል። ከፖርቶ ፍራንቼስኮ ኮንሴሳ ማዘዋወር ከቻሉ የ25 ዓመቱን እንግሊዛዊ እንደማይፈልጉ ተነግሯል ሲል ኮሬ ዴሎ ስፖርት ኢታሊ ዘግበዋል። ወደ ሊቨርፑል እናቅናለን። ሊቨርፑል የመሃል ተከላካዮን ጃሬል ኳንሳህን ወደ ባየር ሊቨርኩሰን ለመሸኘት ስምምነት ማድረጉ ተሰምቷል። ቀያዮቹ የ22 ዓመቱን ተጫዋች ለጀርመኑ ክለብ ለመሸጥ 35 ሚሊዮን ፓውንድ ክፍያ የሚቀበሉ ሲሆን በሽያጭ ውሉ ላይ መልሶ የመግዛት አማራጭ አስገብተዋል መባሉን ፋብሪዚዮ ሮማኖ ዘግቧል። እዛው ሊቨርፑል ቤት የዳርዊን ኑኔዝን ሁኔታ እናያለን። ዳርኑ ኑኔዝ ናፖሊ ለመቀላቀል መስማማቱ ተሰምተዋል። ዩራጋዊ የፊት መስመር አጥቂ ዳርዊን ኑኔዝ በዚህ ክረምት ሊቨርፑልን ይለቀሉ ተብሎ ከሚጠበቁ ተጫዋቾች መካከል ይጠቀሳል። አሁን ላይ ዳርዊን ኑኔዝ የጣሊያን ሴሪያውን ክለብ ናፖሊ ለመቀላቀል መስማማቱ ተገልጿል። ይሁን እንጂ ለዝውውሩ እውን መሆን ናፖሊ በተጫዋቹ ዝውውር ሂሳብ ዙሪያ ከሊቨርፑል ጋር ከስምምነት ላይ መድረስ ይጠበቅባቸዋል። ኬቨን ደብረወይነን በነጻ ያስፈረመው ናፖሊ በዝውውር ገበያው ንቁ ተሳትፎ ያደርጋል ተብሎ ይጠበቃል። አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ቡድኑን እንዲያጠናክሩ 200 ሚሊዮን ዩሮ ድረስ እንደሚሰጣቸው የጣሊያን መገናኛ ብዙሃን ዘግበዋል። ባርሴሎና የስፔን ላሊጋ አሸናፊው ባርሴሎና ስዊድናዊውን የመስመር አጥቂ ሩኒ ባርድ ጊሄን ወደ ስብስባቸው ለማምጣት እንደተቃረቡ ተሰምተዋል። ወጣቱ የኤፍሲ ኮፐንሃገን ተጫዋች ሐምሌ ወር መጀመሪያ ላይ ወደ ባርሴሎና ሊቀላቀል ይችላል ተብሎ እንደሚጠበቅ ፋብሪዚዮ ሮማኑ ዘግቧል። አሁን ደግሞ ከዝውውር መረጃችን ወጣ ብለን ወደ ሌሎች ልዩ ልዩ ጉዳዮች መረጃችን እናልፋለን። ክሪስታል ፓላስ ክሪስታል ፓላስ 43 በመቶ ድርሻውን ሊሸጥ መሆኑ ታውቋል። የእንግሊዙ ክሪስታል ፓላስ ክለብ 43 በመቶ ድርሻ ያላቸው ባለሀብቱ ጆን ቴክስተር ድርሻቸው ለኒውዮርክ ጄት ባለቤት ውዲ ጆንሰን ለመሸጥ ስምምነት ላይ መድረሳቸው ይፋ ሆኗል። አሜሪካዊ ባለሀብት ጆን ቴክስተር በ190 ሚሊዮን ፓውንድ ድርሻቸውን ለመሸጥ የመጨረሻው ምዕራፍ ላይ እንደሚገኙ ቢቢሲ ዘግበዋል። በፈረንሳይ ሊግ ዋን የሚሳተፈው የኦሎምፒክ ሊዮን ባለቤት የሆኑ ቴክስተር የክሪስታል ፓላስ ድርሻቸውን ለመሸጥ የሚረዷቸውን የሰነድድ ዝግጅቶች ማጠናቀቃቸው ተገልጿል። የሽያጭሙ መጠናቀቅ በአውሮፓ መድረክ የመሳተፍ ሁኔታው ጥያቄ ለተነሳበት ክሪስታል ፓላስ መልካም እድል ይፈጥራል ተብሏል። ክሪስታል ፓላስ በኤፍ ኤ ዋንጫ ማንችስተር ሲቲን በማሸነፍ በኤሮፓ ሊግ መሳተፉን ቢያረጋግጥም በአውሮፓ የብዝሃ ክለብ ባለቤትነት ህግ መሰረት መሳተፍ አይችልም በሚል ጉዳዩ እየታየ እንደሆነም ይታወቃል። ድረስ መርተንስ ራሱን ከእግር ኳስ ማግለሉን አሳወቀ። በዚህ ወር መጨረሻ ከጋላት ሳሬ ጋር ያለው ውል የሚጠናቀቀው መርተንስ በይፋ ራሱን ከእግር ኳስ ማግለሉ ይፋ አድርጓል። 38 ዓመቱ ቤልጅማዊ የሚቀረው የቀድሞ የቡድን አጋሩ ማርክ ሀምሲክ በሚያዘጋጀው ጨዋታ ላይ ብቻ መሳተፍ መሆኑን በማህበራዊ ትስስር ገጹ አሳውቋል። በናፖሊ በቆየባቸው ዘጠኝ ዓመታት በተሰለፈባቸው 397 ጨዋታዎች 148 ግቦችን ያስቆጠረው ድረስ መርተንስ የኔፕልስ ክለብ የምንጊዜውም ከፍተኛ ግብ አስቆጣሪ ነው። ከናፖሊ ጋር ሁለት የጣሊያን ዋንጫን ያነሳ ቤልጂማዊ ከቱርክ ክለብ ጋላተሰራይ ጋር ደግሞ ሶስት ተከታታይ የሊግ ክብሮችን አሳክቷል። ለሀገሩ ብሔራዊ ቡድን ደግሞ በ109 ጨዋታዎች ሀያንድ ግቦችን ከመረብ ማሳረፉ ይታወሳል። በሌላ በኩል አርሰናል ከቶማስ ፓርቲ ጋር ወደ ድርድር መመለሱ ተመልክቷል። የሳምንት ለቶማስ ፓርቲና አርሰናል በጣም ወሳኝ ነው። በአርሰናል ይቆያሉ የሚለው ጥያቄ የሚመለስበት ይሆናል ተብሏል። ከተለያዩ የአርሰናል ምንጮች እንደሚሰማው መረጃ ከሆነ ፓርቲ ከአርቴታ ጋር ፊት ለፊት ውይይት እንደሚያደርግ የተነገረ ሲሆን አርሰናል ፓርቲን እንዲቆይ እንደሚፈልግና ፓርቲን በአርሰናል መቆየት ምርጫው መሆኑ ለዚህ መስዋዕትነት መክፈል አለበት እየተባለ ነው። አርሰናል ለፓርቲ ምንም አይነት የደሞዝና ጥቅማ ጥቅም ጭማሪ ማድረግ አይፈልጉም መባሉ መሰማቱ አይዘነጋም። ሌሎች ክለቦች የዚህን ውይይት ውጤት እየጠበቁ መሆናቸውን በእርግጠኝነት መናገር ይቻላል ያሉት ምንጮች፣ አንድ የቱርክ ክለብ ፓርቴ የሚፈልገውን ሁሉ ለመክፈል ፈቃደኛ መሆኑ ተሰምተዋል። ፓርቴ በአርሰናል የመቆየት እድሉ ጠባብ ነው። አሁን ያለው ሁኔታ ዘጠና በመቶ ገደማ የመልቀቅ እድል እንዳለው በሌላ በኩል ያሳያሉ ሲሉ ምንጮች ተናግረዋል። ከአርሰናል ቤት እንደሚለቅ የሚጠበቀው ሌላኛው ተጫዋች ደግሞ ዚንቼንኮ ነው። አሌክሳንደር ዚንቼንኮ ወደ ሚላን እንደሚያቀና ነው የተነገረው። ኤሲ ሚላን ዚንቼንኮን በ20 ሚሊዮን ዩሮ ለማስፈረም መቀረቡም ተሰምቷል። ውድ የእግር ኳስ ተከታታዮች ከፉትቦል ማዕድ ወደ እናንተ የደረስንባቸው የዝውውርና ሌሎች መረጃዎች እነዚህን ይመስላሉ። ከሌሎች ዝግጅቶቻችን ጋብራቸው እንድትቆዩ ግብዣችን ነው። ሰላም